ኢትዮጵያን ጨምሮ በ2025 ከፍተኛ እድገት ያስመዘግባሉ ተብለው የሚጠበቁ 10 ከሰሃራ በታች ሀገራት በዓለማችን ከሚገኙት አህጉራቶች መካከል በአፍሪካ አህጉር ከሳራ በታች የሚገኙት ሀገሮች እጅግ ድሀ ከሚባሉት መካከል ሲሆኑ አብዛኞቹ የህብረተሰብ ክፍሎችም ከዚህ በፊት በነበሩት አመታቶች ከድህነት ወለል በታች እንደነበሩ ይታወቃል። ይሁን እንጂ በርካታ ከሳራ በታች የሚገኙ የአፍሪካ ሀገራት ከቅርብ አመታት ወዲህ በኢኮኖሚያቸው እጅግ የበለጸጉ ሀብታም ሀገሮች ለመባልም በቅተዋል። በዚህም ታዲያ እኚህ ሀገራት በተለያዩ ምርቶች ማለትም በግብርና ማኑፋክቸሪንግ፣ ማዕድን፣ ግንባታዎችና በቱሪዝም እንዲሁም በመሳሰሉት ትልልቅ ዘርፎች ውጤታማ በመሆን ዜጎችን እንዲሁም ደግሞ ኢኮኖሚያቸውን ማሳደግ ችለዋል። ከሰሞኑ ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ከሳራ በታች ላሉ የአፍሪካ ሀገራት ባወጣው ክልላዊ የኢኮኖሚ ምልከታ ኢትዮጵያን ጨምሮ አስር ሀገራት በ25 ከፍተኛ የኢኮኖሚ እድገት ያስመዘግባሉ ተብሎ ይጠበቃል። በአጠቃላይ አይኤምኤፍ ከሳራ በታች ባሉ ሀገራት የጂዲፒ እድገት በ2024 ከነበረው 4.0% በ2025 ወደ 3.8% ዝቅ እንደሚል እንደሚልና በ2026 ወደ 4.2% ከፍ እንደሚል ገልጿል። መሆኑም ታዲያ፣ በዛሬው ዝግጅታችን ወደ እናንተ የምናደርሰው እኚህ በ2025 ከፍተኛ እድገት ያስመዘግባሉ ተብሎ የሚጠበቁ ከሰሃራ በታች የሚገኙ የአፍሪካ ሀገራትን በደረጃ የምናስቃኛችሁናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርስዎት ቻናችንን ሰብስክራይብ ቪዲዮም ላይ ከማድረግ ቤተሰቡን ወዳጅ ውያን ወደ መረጃው ወሰድናችሁ። አስረኛ ታንዛኒያ በዚህ ዝር በመጀመሪያ በአስረኛ ደረጃ ላይ የተቀመጠችው በዘንድሮ አመት በ25 ከፍተኛ እድገት እያስመዘግባሉ ተብሎ ከሚጠበቁ ከሰሃራ በታች ከሚገኙ አፍሪካ ሀገራት መካከል ታንዛኒያ አንዷ ናት። አሁን ላይም ታንዛኒያ ከአህጉሯችን አፍሪካ ሀብታም ሀገራት መካከል በአስረኛ ደረጃ ላይ የምትገኝ ሲሆን ታንዛኒያ ጂዲፒዋ 79.6 ቢሊዮን ዶላር መሆኑም የሚነገር ነው። በመሆኑም ታዲያ በዘንድሮ አመት ሀገሪቷ ስድስት ነጥብ ዜሮ ፐርሰንት እድገት እንደምታስመዘግብ አለም አቀፉ የገንዘብ ድርጅት ይፋ አድርጓል። የሀገሪቷ የዘንድሮ የሀገር ውስጥ ምርት ካለፈው አመት ጋር ሲነጻጸር እጅግ እንደሚበልጥም መረጃዎች ያመለክታሉ። የሀገሪቱ ኢኮኖሚ በአብዛኛው በግብርና ስራ ላይ የተመሰረተ ሲሆን ከዚህ በተጨማሪም ኢንዱስትሪዎች፣ ማዕድን፣ ማኑፋክቸሪንግ፣ ግንባታ፣ ኤሌክትሪክ የተፈጥሮ ጋዝና የውሃ አቅርቦት 30% የሚሆን ድርሻን ይዟል። በዋናነት ታንዛኒያ ወደ ውጪ ከምትልካቸው ምርቶች መካከል ወርቅ፣ ቡና፣ ሎዝና ጥጥ ዋናዎቹ ናቸው። ዘጠነኛ ዛምቢያ። በመቀጠል በዚህ ዝር አለም አቀፉ የገንዘብ ተቋም ይፋ እንዳደረገው በዘንድሮ አመት ከፍተኛ እድገት ያስመዘግባሉ ተብሎ ከሚጠበቁ ከሰሃራ በታች ከሚገኙ የአፍሪካ ሀገራት መካከል ዛምቢያ በዘጠነኛ ደረጃ ላይ ትገኛለች። ዛምቢያ ከሰሃራ በታች ከሚገኙ ሀገራት አሁን ላይ በከፍተኛ ፍጥነት በማደግ ላይ የምትገኝ ሀገር ስትሆን የዛምቢያ ኢኮኖሚ በዋናነት መሰረት የሆነው ማዕድን ማውጣት ላይ ሲሆን ይህም ለጠቅላላ የሀገር ውስጥ ምርትና ለውጭ ንግድ ገቢ ከፍተኛ አስተዋጽኦ ያደርጋል። ሆኖም ሀገሪቷ ከፍተኛ የግብርና ዘርፍና እያደገ ያለ የአገልግሎት ዘርፍም አላት። የማዕድን ዘርፍ ዋነኛ የኢኮኖሚ አንቀሳቃሽ ሆኖ ሳለ የግብርናው ዘርፍ ብዙ የሰው ኃይልን በመቅጠር ለምግብ ዋስትና አስተዋጽኦ ያደርጋል። የአገልግሎት ዘርፍም የኢኮኖሚ ቁልፍ አካል በመሆን ለአጠቃላይ እድገት አስተዋጽኦ ያደርጋል። ዛምቢያ በአለም አቀፍ ደረጃ ትልቅ የመዳብ አምራች ስትሆን ኢንዱስትሪው በሀገሪቱ ኢንዱስትሪላይዜሽን ውስጥ ትልቅ ሚና ተጫውቷል። በመሆኑም ታዲያ ዛምቢያ በዘንድሮ ሀያ አምስት ከፍተኛ እድገት ያስመዘግባሉ ተብሎ ከሚጠበቁ ከሰሃራ በታች ከሚገኙ ሀገራት ስድስት ነጥብ ሁለት ፐርሰንት እድገት ታስመዘግባለች ተብሎም ይጠበቃል። ስምንተኛ ኡጋንዳ ስድስት ነጥብ አንድ ፐርሰንት እድገት በማስመዝገብ በዘንድሮ አመት ከፍተኛ እድገት ያስመዘግባሉ ተብሎ ከሚጠበቁ ሀገራት መካከል ኡጋንዳ በዚህ ዝር በስምንተኛ ደረጃ ላይ ትገኛለች። በሀገሪቷ ይህን ትልቅ እድገት እያመጣሉ ተብሎ ከሚጠበቁ ትልልቅ ዘርፎች መካከል ግብርና፣ አገልግሎቶችና የኢንዱስትሪ ዘርፍ ዋናዎቹ ናቸው። በኡጋንዳ የዋጋ ግሽበት በከፍተኛ ሁኔታ ቀንሷል የተባለም ሲሆን ኢኮኖሚዋ ከቅርብ አመታት ወዲህ በከፍተኛ ፍጥነት በማድረግ ላይ መሆኑም ይነገራል። በ2022 እስከ 2023 42.4 ፐርሰንት ድርሻ ያለው የአገልግሎት ዘርፍ ለጠቅላላ የአገር ውስጥ ምርት ከፍተኛ አስተዋጽኦ አበርክቷል። ግብርና በኡጋንዳ ትልቅ የኢኮኖሚ ምንጭ ሲሆን የአገልግሎት ዘርፍ ማለትም ቴሌኮሙኒኬሽን፣ ፋይናንሻል ና ሪል እስቴት እያደገ በመምጣቱ በጠቅላላ የሀገር ውስጥ ምርት ያለው አስተዋጽኦ ጨምሯል። ከግብርና ወይንም ከአገልግሎት ጋር ሲነጻጸር አነስተኛ የሰው ኃይል ቢኖረውም ማኑፋክቸሪንግን ጨምሮ ኢንዱስትሪም በሀገሪቷ እየተስፋፋ መጥቷል። ሰባተኛ ኮትዲቯር። ኢኮኖሚዋ በግብርና ላይ በተለይም ደግሞ በካካዋ ምርት ላይ የተመሰረተው ኮትዲቯር በዘንድሮ አመት 2025 ኢኮኖሚዋ 6 ነጥብ 3 ፐርሰንት እድገት ያስመዘግባል ተብሎ ይጠበቃል። ሀገሪቷ ከቅርብ ዓመታት ወዲህ በከፍተኛ ፍጥነት በማደግ ላይ ከሚገኙ ከሰሃራ በታች ከሚገኙ አፍሪካ ሀገራት መካከል ስትሆን፣ ኮትዲቯር በግብርና፣ ማኑፋክቸሪንግ እና በማደግ ላይ ባለው የአገልግሎት ዘርፍ የሚመራ ጠንካራ የተለያየ የኢኮኖሚ አማራጮች አሏት። እንደሚታወቀው ሀገሪቷ ቡናና ዘይት እንዲሁም ደግሞ የካካዋ ምርትን ወደ ውጭ በመላክ ከፍተኛ ገቢን ታገኛለች። ኢንዱስትሪና አገልግሎትም የኮትዲቯር ዋነኛ የኢኮኖሚ ምንጭ ናቸው። ስድስተኛ ቤኒን። በመቀጠል በዚህ ዝር በስድስተኛ ደረጃ ላይ የምትገኘው ሀገር ቤኒን ናት። ቤኒን በዘንድሮ ዓመት ስድስት ነጥብ አምስት ፐርሰንት እድገት ታስመዘግባለች ነው የተባለው። ይቺ ኢኮኖሚዋ በከፍተኛ ፍጥነት እያደገ የምትገኘው ሀገር ኢኮኖሚዋ በዋናነት በግብርናና በክልላዊ ንግድ ላይ የተመሰረተ ሲሆን ጥጥና ማዕድንም የሀገሪቷ የገቢ ምንጮች ናቸው። አምስተኛ ኢትዮጵያ ሀገራችን ኢትዮጵያ በዘንድሮ ዓመት 6.6 ፐርሰንት የሀገር ውስጥ ምርት እድገት ታስመዘግባለች ተብሎ የሚጠበቅ ሲሆን አሁን ላይም የሀገራችን ጂዲፒ አምስት ነጥብ 1 ቢሊዮን ዶላር ደርሷል። በምስራቅ አፍሪካ የምትገኘው ሀገራችን ኢትዮጵያ ከሚሊዮን አመታት በላይ የቆየ የአርኪኦሎጂ ግኝቶች ና ጥንታዊ የቡና ፍሬ የተገኘባት የመጀመሪያዋ ታዋቂ ሀገር ናት። ሀገራችን በአፍሪካ ከፍተኛ ቡና ና ማር በማምረት የውጭ ምንዛሬንም ታገኛለች። ወደ ውጭ ከምትልካቸው ምርቶች መካከል ጥራጥሬዎች፣ ጫት፣ የቆዳ ውጤቶች፣ ወርቅ፣ የቅባት እህሎች ና አበቦች ይገኙበታል። ከ90 ቢሊዮን ዶላር በላይ ያለው የሀገር ውስጥ ምርት ጂዲፒ በግብርና በኮንስትራክሽን በማኑፋክቸሪንግ በቱሪዝም በምግብ ማቀነባበሪያ በሀብትና ኢነርጂ የሚገኝ ነው። አራተኛ ኒጀር። እንደ አለም አቀፉ የገንዘብ ድርጅት ኒጀር በዘንድሮ ዓመት 25 6.6 ፐርሰንት እድገት በማስመዝገብ ከኢትዮጵያ እኩል በአራተኛ ደረጃ ላይ ትገኛለች። የሳራ አገራት ጥምረት አባሌኖች ኒጀር የነዳጅ ምርቷ መጨመርን ተከትሎ በ24 ኢኮኖሚዋ በ10.3% አድጎ የአህጉሪቱን የተሻለ አፈጻጸም አስመዝግባለች። ለሀገሪቷ ኢኮኖሚ ማደግ ግብርና ትልቁን ድርሻ ይወስዳል። ሶስተኛ ሩዋንዳ የሩዋንዳ ኢኮኖሚ በዋናነት በግብርና በአገልግሎትና በቱሪዝም እንዲሁም ደግሞ በኢንዱስትሪ ላይ የተመሰረተ ነው። ግብርና በአገሪቷ ትልቅ ዘርፍ ሲሆን ሰፊውን የህዝብ ክፍል በመቅጠር ለጠቅላላ የሀገር ውስጥ ምርት ከፍተኛውን አስተዋጽኦ ያደርጋል። አገልግሎት፣ በተለይም ቱሪዝም፣ ሌላኛው የኢኮኖሚ እድገትና የውጭ ምንዛሬ ገቢ ቁልፍ ናቸው። በተጨማሪ ማኑፋክቸሪንግና ማዕድን እንዲሁም ደግሞ ኢንዱስትሪዎች በሩዋንዳ ኢኮኖሚ ውስጥ ወሳኝ ናቸው ናቸው በመሆኑም ታዲያ ሀገሪቷ በዘንድሮ አመት 7.1 ፐርሰንት እድገት ታስመዘግባለች ተብሎም ይጠበቃል ሁለተኛ ጊኒ በዘንድሮ አመት 2025 7.1 ፐርሰንት የሀገር ውስጥ ምርት እድገት ታስመዘግባለች ተብሎ የምትጠበቀው ሀገር ጊኒ ናት የጊኒ ኢኮኖሚ በዋነኝነት የሚመራው በማዕድን ዘርፍ ሲሆን ይህም ለጠቅላላ የሀገር ውስጥ ምርትና የውጭ ንግድ ከፍተኛውን አስተዋጽኦ ያደርጋል ግብርና ምንም እንኳን ጠቃሚ ቢሆንም ከጠቅላላ የኢኮኖሚ ምርታ ውስጥ ከማዕድን ማውጣት ጋር ሲነጻጸር አነስተኛ ሚና ይጫወታል። ተጨማሪም በሀገሪቷ ወርቅና አልማዝም ወደ ውጭ የሚላኩ ምርቶች ሲሆኑ ከዚህም ጊኒ ከፍተኛ የውጭ ምንዛሬን ታገኛለች። የማዕድን ዘርፍ ከጠቅላላ የሀገር ውስጥ ምርት ውስጥ 26 በመቶ ያህሉና 95 ፐርሰንት የውጭ ንግድ ገቢን ያስገኛል። እንዲሁም ግብርና ከጠቅላላ የሀገር ውስጥ ምርት ውስጥ 20 ፐርሰንት የሚያዋጣና አብዛኛውን የኅብረተሰቡን ክፍል የሚያስተዳድር ነው። አሁን ላይም የሀገሪቷ መንግስት ኢኮኖሚዋን ይበልጥ ለማሳደግ ቱሪዝም ላይ ከፍተኛ ማለንዋይ በማፍሰስ ላይ ይገኛል። አንደኛ ሴኔጋል። ከሰሃራ በታች ከሚገኙ የአፍሪካ ሀገራት መካከል በዘንድሮ አመት ከፍተኛ እድገት በማስመዝገብ በአንደኛ ደረጃ ላይ የምትቀመጠው ሀገር ሴኔጋል ናት። ሀገሪቷ ይህን ደረጃ የምትይዘው ስምንት ነጥብ አራት ፐርሰንት እድገት በማምጣት መሆኑም ተነግሯል። የሴኔጋል ኢኮኖሚ በዋነኝነት በግብርና ላይ የተመሰረተ ሲሆን በተለይም ኦቾሎኒ ዋነኛ የገቢ ምንጯ ነው። በተጨማሪም ያሳምርት ፎስፌት ቱሪዝም እና የኬሚካል ኢንዱስትሪዎችን ያጠቃልላል። በሀገሪቷ ከፍተኛ የውጭ ምንዛሪን የሚያስገኙም የአሳ ምርት ሎዝና ቱሪዝም እንዲሁም ደግሞ አገልግሎቶች ናቸው። ከዚህ በተጨማሪም ሀገሪቷ በርካታ የግብርና ምርቶችን ወደ ውጭ ኤክስፖርት እንደምታደርግም ይነገራል። ውድ ቤተሰቦቻችን፣ ሌሎች የጥምረቱ አባላት ቡርኪና ፋሶና ማሊ በበኩላቸው በቅደም ተከተል አራት ነጥብ ሶስት ፐርሰንትና አራት ነጥብ ዘጠኝ ፐርሰንት የሀገር ውስጥ ምርት እድገት ያስመዘግባሉ ተብሎ ይጠበቃሉ። ኢትዮጵያን ጨምሮ በሀያ አምስት ከፍተኛ እድገት ያስመዘግባሉ ተብሎ የሚጠበቁ አስር ከሳራ በታች የሚገኙ የአፍሪካ ሀገራት። በቂ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰምናቸውን መረጃዎች ይዘን ቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምን